ኤቲዮፒስክ ባርና ኡንደርቪስኒንግ ኢቢዩ አሬንጅድ ቺልድረን ፕሮግራም 6 17 ቱ ቢ ሄልድ አት ሜጋዞን የኢቢዩ ተማሪ የሆኑት የኢትዮጵያዊ የዘር ሀረግ ያላቸው ህፃናት ከነወላጆቻቸው ከ13 00 ሰዓት ጀምሮ በኢትዮጵያ ኮሚኒቲ ማዕከል በመገኘት የልጆች ትምህርት ፕሮግራምን ተከታትለዋል። ከአስተባባሪዎች ከተማሪዎች እና ወላጆች እንደተጠቀሰው ትምህርት ቤቱ የአፍ መፍቻ ቋንቋን በማስተማር በኩል የራሱን ሚና ተጫውቷል። የትምህርት ቤቱ ቁልፍ ችግር የህፃናት በተከታታይ ያለመገኘት መሆኑ ነው ተብሏል። ይህ ችግር በወላጆች ጥረት መፈታት አለበት ተብሏል። በተጨማሪ ደራሲና ጋዜጠኛ አበራ ለማ ከቦታው በመገኘት ለህፃናት ንግግር አድርገዋል። የተለያዩ የአማርኛ መማሪያ መጽሐፍትም አስተዋውቀዋል። ስልናስጥልኝ ሽፈራው ባላለው ከኢትዮፒስክ ኖሽ ካናል ስሞን ማልበል ይድነቃቸው በቀለ እባላለሁ። እሺ አመሰግናለው ይድነቃቸው ኢትዮፒስክ ባርን ኡንደርቪስኒንግ ኢቢዩ መቼ ተቋቋመ? አላማው ምንድነው? እንግዲህ በትክክል ጊዜውን አላስታውሱም፣ ግን ይሄ ኢትዮጵያ ስኩ ባር ነው ሊስኒንግ ወይ ኢትዮጵያ ልጆች የማስተማር ትምህርት ቤት ምን አልባት በ1998 ወይንም በ1999 መስለኛል ወይንም 2000 ዓመት ኦኬ ይመስለኛል፣ ቀኑን በትክክል አላውቀውም። እና ከፍተኛ ጥረት አድርገው አቶ ካሳ አየልኝ ይባላሉ፣ የዚህ ትምህርት ቤት መስራች ናቸው። እና ትምህርት ቤቱ ከዛን ጊዜ ጀምሮ በሚቻለው አቅም ያው ስራውን ያካሄደ ይገኛል በጣም ኢቢዩ እስካሁን ያስገኛቸው ውጤቶች ምንድን ናቸው? እንግዲህ ይሄ ትምህርት ቤት ያው መሰራቱ የኢትዮጵያን ቋንቋ ለማስተማር አማርኛ ፊደልን ለማስተማር ሆኖ ከጎኑ ደግሞ ልጆችን በቤት ስራ እርዳታ እንደ ደግሞ ሲቻል ሂሳብ እናስተምራቸዋለን። እንግሊዝኛን ለማስተማር ሙከራ እናደርጋለን። አቅም በፈቀደ ለማስተላለፈው ነገር ቢኖር ምንድነው ወላጆች ይህን ትምህርት ቤት እንዳይናቸው ብለን አይተው ልጆቻቸውን ወደዚህ ትምህርት ቤት ቢያመጡ መልካም ነው። ምክንያቱ መሰረቱ እዚህ ላይ ነው ያለው። ትልቁና በጣም ልናስብበት የሚገባ ነገር ቢኖር ልጆቻችን ይህንን መሰረታቸውን ቋንቋ ጨብጠው ይዞ መቆየት አለባቸው። ይሄ መረሳት የለበትም እና ይህንን ከሌላው ጎን ለጎን ከምናካሄዳቸው ብዙ ስራዎችን ጨምረን ይህንን ትምህርት ቤት እንደ አንድ እንደ ትልቁ መሰረት ያለው ድርጅት አድርገን ቆጥረን ለዚህ ትምህርት ቤት እጅግ ከፍተኛ ትብብር ማድረግ ይጠበቅብናል። ወላጆች ወላጆች በዚህ ነገር ላይ ትብብር ካላደረጉ ይሄ ትምህርት ቤት እንዳሁኑ እንዳለው ሊቀጥል ይችላል። በእርግጥ ይቀጥላል፣ ህልውናው ላይቆም ይችላል። በጥቂት ሰዎችም ቢሆን እስከዛሬ ድረስ እዚህ ደርሷል። ቢሆንም ግን እጅግ አመርቂ ስራዎች መስራት የምንችለው ወላጆች በጣም ትብብር ማድረግ ሲችሉ በጣም አመሰግናለሁ ይድነቃቸው። አመሰግናለሁ። ልጆቹን ፊደል አስተምራለሁ። እንደገና ደግሞ የልጆቹ ኃላፊነት ተሰጥቶኝ በሊደር መልክ እያሰባሰብኩና ከይነቃቸው እነሱ ጋር አብሬ እሰራለሁ ማለት ነው፣ ከወላጆቹ ጋር። ኦኬ አመሰግናለሁ። በጋሻው ትምህርቱ ላይ ያለው ሁኔታ ትንሽ ብታብራ ነው ልጆቹ ትምህርቱን እንዴት ነው የሚቀበሉት? አቀባበላቸው እና ያጋጠሙ ችግር። ልጆቹ በጣም ፍላጎት አላቸው። የዚህ ሀገር ሰው ስራ ሰርቶ ደክሮ ሲመጣ ቅዳሜና ትትርፏል። ያችን ተሻምቶ ይዟቸው የሚመጡ ልጆች ወላጆች አሉ፣ ግን በቂ አይደለም። ለምሳሌ ላከጋታ ስኩለ ሲማሩ ሌላ የቻይናዎቹ የኩርድስታንቶቹ ኮሚቴዎቹ አሉና። እሺ ሳራ፣ የተገናኘ ነው እዚህ በኢትዮጵያ ኮሚኒቲ ልጆች ትምህርት ቤት ልጅሽን ይዘሽ መተሽ ነው ያገኘሁሽ። ልጅሽን እያስተማርሽ እንደነበረ ነው። ትምህርቱ እንዴት ነበር? ትምህርቱ በጣም ቆንጆና ጥሩ አላማ የነበረው ነው ብዙ ትምህርትም አግኝችበታለሁ። ትንሽ ሁለት ሶስት አመት ያህል አቋርጠናል፣ ግን ከዛ በፊት የነበረው ቤዚክ የሆነ ጥሩ የአማርኛ ብዙ ሲሆን ትምህርት አግኝቻለሁ። ግን አሁን እንግዲህ በአስተማሪው መልኩ አሁን አስተምሮት ከሶስት ሳምንት በኋላ ፊደል የተወሰነ ፊደሎችን ችሎ ከምጠብቀው በላይ የመሻሻል ሁኔታ ሳገኝበት፣ ያን መሰረት አድርጎ ለአንድ አመት ለሁለት አመት ተማረ። ከዛ ግን የተለያዩ ችግሮች ነበሩ። በወላጆች አማካኝነት መሰባሰብ መናገር ችሎ ነበር ማለት ክላስ ውስጥ አማርኛ ማውራት ስላለባቸው አማርኛ ያወራል። ከጓደኞቹ ጋር የተወሰነ ማውራት ጀመረ። በተለይ ግን ጽሑፉ ላይ ነበረ። በጣም መጻፍ ይችል ነበረ። ምንም አይነት መጻፍ አይችልም ነበር። ከመጀመሩ በፊት ፊደል መጻፍ ቻለ። በሶስት ሳምንት ማለት ነው። በሶስት ሳምንት ከአስተማሪው የሚሰጠኝ ኮመንት ጥሩ ነበር። ከሁሉም በላይ ደግሞ ኢንተረስቱን አየሁት። ውስጡ ደስ ይለው ነበረ፣ በጣም ደስ ይለው ነበር፣ ይፈልግ ነበር። ግን በጣም እሱን የሚያሳዝነው የሚያሳስብ ነገር የነበረ አንዴ ሀያ ተማሪ ይመጣል፣ አንዴ ደግሞ አራት እንሆናለን። አንዳንድ ጊዜ ደግሞ ያው አንዳንድ ጊዜ ሁለት ወር ቆይተው ሲመጡ ወደ ኋላ መመለስ ሁኔታ አለ። ይህን አልወደው የሚለኝ ነበር። በተቻለ መጠን በስብሰባም በተለያየ ምክንያቱ ይህን ከተለያዩ ሁነቶች ጋር አልተሻሻለም። እንደውም ሁለት ሰው ወደ ሶስት ሰው ቀርተው ወደ መማር ብቻውን እስከሚሆን ድረስ ራሱ አንዳንድ ጊዜ የማን ችግር ነው? ልጆቹ በተከታታይ ያለመምጣት እና ቁጥራቸው መቀነስ ጥያቄ ውስጥ የሚገባ የልጆች ፍላጎት ችግር ሳይሆን የወላጆች ችግር ነው። ወላጆ አዎ። አይ፣ አብዛኛው የወላጆች ነው። እሺ፣ ልጆች ስላልፈለጉ ነው? አይ፣ ልጆች ይፈልጋሉ። ምንም መጀመሪያው እስከምታመጣሽ ይሄን ይልጃውን እኔ እረፍት እረፍት ቀኔን ለምንድን ነው በአማርኛ ማሳልፈው? አይጠቅመኝም። እዚህ ሀገር ነው የምኖረው፣ የማደርገው የሚለው ነገር ይሆናል አንዳንድ ጊዜ ሙሉ ሲበላሽ ይሄ ነገር አለ። ግን በመግባባት ከመጣ በኋላ ግን የሚችላትና ፊደል ሲናገር ደስ ይለዋል። ስለዚህ ልጅ ችግር ነው። ማን ነበር ስሙ? የልጅ ስም ማን ነበር? ስቴፋን። እሺ፣ ስቴፋን ሰላም ሽፈራ ይባላል።

በነጻ የምትለቀቅበት ሁኔታ አለ እና ይህንን አጋጣሚ ተጠቅመን በመልካም ሁኔታ ከተጠቀምንበት አብዛኞቻችን ጥሩ ዘመድና ጥሩ የመጠያየቅ የመጎበኛኘት ልጆቻችን የመተዋወቅ የመፈቃቀር ሁኔታ ሊኖር ስለሚችል ይህን አጋጣሚ ብንጠቀም መልካም ነው ብዬ ምናስላለሁ። በጣም ለረጅም ጊዜ ተከፍቶ እናንተ የመሳሰሉ

በጣም ድንቅ የሆነ ተረቶች ውስጡ ያለው፣ ስለ አንድ ትንሽ ቁራጭ እንጨት የሚያወራ ነው፣ እንደ ሰው የሚናገር እንጨት። ጊዜ ካለ በኋላ አንድ ፓራግራፍ ያህል ይነበብላቸዋል እና የዚህ መጽሐፍ ደራሲ የነበሩት ለማፈይሳ ይባላሉ። አሁን በህይወት የሉ። ብዙ መጽሐፍት የደረሱ ደራሲ ናቸው። ከኔ ጋራም በዚሁ በስነ ጽሁፍ አለም ውስጥ አብሬ ሌኖር ታዋቂ ደራሲ የነበሩ ሰው ናቸው። ሁለተኛው የተማርኩበት መጽሐፍ አማርኛን የተማርኩበት መጽሐፍ ማንበብ በደንብ የተማርኩበት ሌላው እንቅልፍ ለምን የሚባለው የተረፍ መጽሐፍ ነው። እንቅልፍ ለምን፣ እንቅልፍ ለምን ምን ማለት ነው? እንቅልፍ አያስፈልግም፣ እንቅልፋችንን ትተን ስለ

ታዋቂው ደራሲ ከበደ ሚካኤል ያሳተሙት መጽሐፍ ነው፣ በ1934 ዓ.ም እጅ ያለው አሁን ይሄ በድጋሚ የታተመው ነው። ግን ይሄ መጽሐፍ ታ የነበረው አናልፋቤት መሆንን መቃወም ማለት ነው፣ ማጥፋት ማለት ነው። የእኔ እናቴ የተማረችበት መጽሐፍ ነው፣ ለማስታወሻ ብዬ የነበረው እናቴ መሠረተ ትምህርትን በደርግ ዘመን የተማረችበት ፊደል እና ንባብ መልመጃ የሚል የመሰረተ ትምህርት መጽሐፍ ነው። እና እናንተም ዘንድሮ በዚህ ዘመን አሁን ብዙ ቴክኖሎጂ ባፈራው የመማሪያ መሳሪያዎች እየተጠቀማችሁ እየተረዳችሁ በቪዲዮ፣ በኮምፒውተር፣ በመጽሐፍት በተለያየ የኢንተርኔት ፕሮግራሙ ፒኖኬ በአማርኛ ተተርጉሞ በኖሽ በብዙ የዓለም ቋንቋዎች ተተርጉሟል እና ኢትዮጵያ ውስጥ የዛሬ የዛ 53 ዓመት ነው ተተርጉሞ የታጠ አናቲ የኔታቶሆኔ እንደ አንድ ህፃን የሚስቅና የሚያለቅስ አንድ ጉማጅ እንጨት እንዳገኘ የታሪክ ያወራል ይላል። እንደተለመደው ተረት ተረት ስል የላም በረት ከተባለ በኋላ ከዕለታት አንድ ቀን ብዬ ሲጀምር አንድ ንጉሥ ነበር ብለው ይቻኮሉ ይሆናል። እንቦቆቅላዎቹ ህፃናት አንባቢዎች አይደለም። ዛሬ ግን እንደሱ አይደለም። አሁንስ ስ ተሳስታችኋል። ከዕለታት አንድ ቀን አንድ ጉማጅ እንጨት ነበረ። ያማረ እንጨት እንኳን አይምሰላችሁም። እንዲያውም በክረምት ወራት ቤትን እንዲያሞቅ ወደ ምድጃ ተወርውሮ እንደሚነደው አይነት ተራ የማገዶ እንጨት መሳይ ነበር።